አሊያ ጂያን የመፍታቱን ጉዳይ በፍጹም አልተወቹም። ጂያን ሁሉንም ነገር ለማስቆም እየሞከረ ነው። ነገር ግን አሊያ በወይዘሮ ስዳከት ገፋፊነት ምክንያት በአሁኑ ጂያን ላይ አምራራበታለች። ከጠበቃዋ ጋር ብዙ ነገር እየተነጋገረች ነው። ጂያን ደግሞ ፈርቷል። ምናልባት ሚኔን እንደ ምክንያት ከተጠቀመች የፍቹ ጉዳይ ቶሎ ብሎ እንደሚያልቅ ያውቃል። ስለዚህ አሊያ አሁን እሱን ልታናግረው ወደ ስራ ቦታ መጣች። ይህም በጸባ ያለምንም ክርክር በአንድ ጊዜ ችሎት ጂያን ፍቃደኛ ሆኖ ትዳሩን እንዲፈታ ነበረ። ነገር ግን ጂያን አሁን እያስጠበቀ አልመጣም። አሊያ እየጠበቀችው ነው። ናሬ በሌላ በኩል ከሻይን ተደውሎላታል። ሻይን ጨንቆታል። የእህቱ ጉዳይ ያሳስቦታል። ደሚረ ልታገባው እንደሆነ ከሰማ በኋላ ይሄ ነገር አስገድዷት እንደሆነ ስለጠረጠረ ለናሬ ደውሎላት እባክሽ፣ ንገሪያት እያላን ነበረም። ኦስካን ተደብቆ ይሰማል። ናሬ፣ አደራሽን፣ እባክሽ፣ እባክሽ፣ ዜሬን የማታፈቅሮን ሰው ከገባች በጣም ትሰቃያለች። ስለኛ ንገሪያት፣ በተለይ ስላንቺ ንገሪያት ብሉ እየለመናን ነበረም። ናሬ ከሱ ጋር ስልክ አውርታ እየጨረሰች በቀጥታ ተጣድፋ ከቤት እየወጣች ቴድሮስ ካንቶ ብሎ ይደበቃል። ገና እሷ እንደወጣች በራ አካባቢ ቆሞ እያያን ነበረ። ወዲያው ስልክ እያወጣ ነበር፣ ከዛ ደወለ። የደወለው ወደ ወይዘሮ ሰዳከት ጋር ነበረ። ሰዳከት ስልኩን አነሳች፣ እየሰሞኝ ነው ትለዋለች። ወይዘሮ ሰዳከት ለአንቺ መናገር ያለብኝ ነገር አለ፣ ሻይን ቅርብ ጊዜ ወደ ናሪ ደውሎ ነበረ እና አወሩ አላት። ስለምን አወሩ ብላ ጠየቀችው። እንግዲህ እንደገባኝ ከሆነ የዜሬን ቤተሰቦች ዜሬንን ከደሚር ጋር ሊያጋቧን ነው እያላን ነው። እንዲህ ሲላት ደሚረ እንዴት ሆነ ግን እርግጠኛ ነህ በስነስርት የሰማኸው አለችው፣ ለማመን እየከበዳት አዎ ወይዘሮ ሰዳከት እርግጠኛ ነኝ። እንደሚገባኝ ከሆነ ያው ናሬ ደግሞ አሁን ዜሬንን ልታሳምናት እየሞከረች ነው፣ ሀሳቧ እንድትቀይር ማለት ነው። ይሄ ማለት አሁንም ቢሆን ናሬ ከሻይን ጋር እያወራች ነው ማለት ነው። አሁንም ሻይንን ታየዋለች ማለት ነው። ወይዘሮ ሰዳከት እኔና አንቺ ስምምነት ነበረን። እኔ አሁን እየነገርኩሽ ነው፣ እንድታስቆሚያት። አስቆሚያት፣ አሁኑ ነው፣ አናግሪያት አላት። ጥሩ ስልኩን ዝጋው ብላ ሰዳከት ተናዳ ስልኩን ዘጋቸው። ከዛ በቀጥታ ወደ ናሬ ጠባቂ ደወለች። ወደ ሾፌሯ እና ወደ ጠባቂ አውጋ ደውላ፣ ይኸውልህ ናሬ ስትንቀሳቀስ የት እንደምትሄድ አሳውቀኝ ቶሎ ቶሎ እያልክ አለችው። እሱም እሺ እያል አልነበረ ናሬ ከቤት ወጣች። ወደ መኪና እየገባች ነበረ ሾፌሯን ቢሆን እሺ ብሎ በቀጥታ ወደምትፈልግበት ቦታ ይዟት እየሄደ ነበረ። አሁን ጂያን ወደነ አሊያ እየመጣ ነበረ፣ ቆም አለ። ገና ከመምጣቱ የአልያ ጠበቃ ራሱን እያስተዋወቀ ነበረ። ሁለቱም ተዋወቁ። ታዲያ እንዴት ነው? የሚጠጣ ነገር ምን ይምጣላችሁ? ብሎ ጂያን እየጠየቀ ነበረ። እንዲቀመጥ እየጠየቁት አሊያ ምንም አልፈልግም እያለች ነው። ሻይ ይምጣልሽ ይላታል። ሻይ አልወድም አለችው። እሺ ቡና ሲላት አልፈልግም አልኮ ኮ ትለዋለች። እሺ ጥሩ፣ እየሰማኝ ነው እያለ ጂያን ጠበቃው እንዲያወራ ፈቀደለት። አቶ ጂያን፣ እንግዲህ የኔ ደንበኛ ታውቃለህ የፍቺ ፕሮሰስ ጀምራለች እና ነገሩን ቀለል አርገን ለመፍታት እንሞክራለን በማለት ተናገረ ጠበቃው እስኪ ንገሩኛ በደንብ የማላውቀው ነገር አለ በማለት ተናገረ ጂያን እንዲህ ሲል ያው ወይዘሮ አሊያ የፍቺን ዋና ምክንያት ነግራኛለች አስረድታኛለች ከወይዘሪት ሚኔ ጋር ያለን ግንኙነትም ነግራን አለች እና ምንም አዲስ ነገር የለውም ነገር ግን ያው ፍርድ ቤት ውስጥ ይሄ እንዲወራ እሱ አልፈለገችም ምክንያቱም የሚኔ ህይወት እንዲበላይ ስለማትፈልግ አለው አደለ ይሄ ነው የምትፈልገው ይላል ጂያን አዎ አንተ ለመፋታት ከወሰንክና ውሳኔን ካሳወቅን ነገሩ ከባድ ላይሆን ይችላል፣ ለዳኛው ይህን መናገር ላይጠበቅብን ይችላል እያለ ጠበቃው ተናገረ። አመሰግናለሁ፣ አመሰግናለሁ። አሊያ አንቺንም ቢሆን አመሰግናለሁ። ነገር ግን እኔ ሀሳቤን አልቀየረም። እንግዲህ ያው በመጨረሻም ከአሊያ ጋር መፋታት እንደማልፈልግ ከአሁኑ ልናገር ወዳለሁ ብሎ ተናገረ። እንደዚህ ሲል ወዲያው ነበር አሊያ ጃን እናንተ እንፋታለን አለችው። አንፋታም ይላታል። ጥሩ እሺ፣ ውስጥ ገብተን እናውራ አለችው። ከዛ ሁለቱ ውስጥ ለያወሩ ወደ ቢሮ ገቡ። በአንድ በኩል ጠበቆቹ ውጭ እየጠበቋቸው ነበረ። ሁለቱም ተያይዘው በቀጥታ ወደ ቢሮ እየገቡ አንተ ቆይ ምንድነው ከኔጋር ችግረ ምንድነው ችግርም ምር የምትፈልገው ይሁለ ብንፋታ ይሻላል በቀላሉ አለበዚያ፣ የተፈጠረውን ነገር ፍርድ ቤት ሁሉም ሰው ማወቁ አይቀርም። ጂያን እያስጠነቀቅኩ ነው ሰው ሚልን ስማ አለችው። እንግዲህ ለአንቺ ጥሩ ከሆነ የሚስማማሽ ከሆነ ተናገሪ ለአንቺ የሚጠቅምሽ ከሆነ አላት። ምን እያልክ ነው ያለቁ አንተ ማንን ተማምነህ ነው ቆይ እንደዚህ የምታወራኝ? ምንድን ነው የምታወራው? እኔ ነኝ እንዴ በዚህ ሰዓት ላይ ስህተት የሰራሁት አንተ ከሆነ አንተነ መናገር ኮ ይችላል አለችው። እኮ ሂጂና ተናገሪ ታዲያ የሚጠቅምሽ ከሆነ እኔ ምን አልኩኝ አላት። ይሁል ስለሚኔ ትንሽ እንኳን አስብ፣ ትንሽ አስብ እንዴ። እሷ እኮ የራሷ ህይወት አላት፣ የራሷ ኑሮ አላት። ይሄ ጉዳይ ከተሰማ በኋላ ታውቃለህ እቺ መንደር በጣም ትንሽ እያናት ብዙ ሰው ያውቃል፣ ህይወቷ ነው የሚጨልመው። እያለችው ነበረ። ሞክሪ እንግዲህ፣ አሊያ ሞክሪ፣ እኔ እንደንኩኝ ሀሳቤን አልቀይርም አላት። እኔም ሀሳቤን አልቀየር፣ እንተያያለን፣ ሁለታችን አብቅቶልናል አለችው። የፈለግሹን ነገር አድርጌ መቼም ግን አንፋታም፣ የፈለግሹን ነገር አድርጌ አላት። እንፋታለን አለችው። አንፋታም ይላታል። ሁለቱም እንደዚህ እንፋታለን፣ አንፋታም እየተባባሉ ከተጨቃጨቁ በኋላ አሊያ ጠብቅ፣ እንተያያለን እያለች በቀጥታ እየወጣች ነበረ። ጂያን ይከተላታል። አሊያ ወደ ጠበቃዋ እየመጣች ነው። ጂያን ደግሞ ብረቱን ተደግፎ ዝም ብሎ ያያታል። ጠበቃ ወደሱ እየቀረበ ነበረ። አሊያ ወደ ጠበቃዋ ቀረብ ብላ እያናገረችው ነበረ። ጂያን ግን ታውቃለህ አሊያ፣ ምናልባት የሚኒን ጉዳይ እንደ ምክንያት ከተጠቀመችበት ፍርድ ቤት ውስጥ ነገሩ በጣም ከባድ ኖ ለኛ ለማሸነፍ ስራውኑ ስብሰባ ያረግብናል አለው። አታረጉም፣ አይዞ አታረጉም፣ ስለማቅ ነው አለው። ብታረገስ ይለዋል ጠቃው። አታረገውም አልኩ እኮ ይለዋል። ባንድ በኩል አሊያ ከጠበቃው ጋር እያወራች ነው። ለ የአሊያ ባህሪ ይሄ ነው አሊያ ሲጀመር ቀላል ባህሪ የላት እያለ እየነገረው ነው። አሊያ ከጠበቃዋ ጋር አውርታ ስትጨርስ ቀና ብላ ጂያንን እያየችው ነበረ። እሱም ያያታል። ወደ መጣችበት እየተመለሰች ነው። በሌላ በኩል ዜሬን ከትምህርት ቤት እየወጣች ነው። ከትምህርት ቤቷ ገና እየራቀች ከትምህርት ቤቷ ገና እየራቀች ሾፌሯ በር ጋር ሆኖ እየጠበቃ ነው። ድንገት ናሬ ቴክስት ላከችላት ዜሬን መገናኘት አለብን፣ ምነግርሽ ነገር አለ እባክሽ ብላ ቦታውንም ላከችላት። ከዛ ዜሬን ወደ ሾፌሯ ትጠጋና ቆይ አንዴ ቆይ አንዴ ጓደኞች ጋር የሆነ የረሳሁት ነገር አለ ብላው ነግራው በቀጥታ ወደ አንድ መኪና ዝም ብላ ገባች። ዘው ብላ ሴቶች ወዳሉበት መኪና ስትገባ የኔ እህት ምን እንታዘዝ ምን ሆነች ነው ይሏታል። ንዱት ንዱት መኪናውን እያለች እሷ በአንድ በኩል መኪናውን እንዲያስነሱ ትጠይቃለች። እነሱም ይዟት እየሄዱ ነበረ። አሊያ ወደ ሆስፒታል መታለች፣ ስራዋን እየሰራች ነው። ድንገት ኦር አያት ኦር እንዳያት በቀጥታ ወደ እሷ እየቀረበ ነበረ አሊያ እንዴት ነሽ እያላት ደህና ነኝ ደህና ነኝ ትላለች ከዛም ትናንትና ስለተፈጠረው ነገር እያለች ሀሳቡን ስታነሳለት ይገባኛል ይገባኛል አንቺ ምንም ነገር ማስረዳት የለብሽም እያለ ነው እንዳዘንክ ይገባኛል እኔ ምን ብዬን ነገር እንደማስተካክለውም አላቅም አለችው ችግር የለም ችግር የለም ይሄ ለኔ ችግር አይደለም አታስቤ ያው ምን እንደሆነ እኮ በደንብ እረዳሻለሁ በደንብ አውቃለሁ ግን እንደዛም ሆኖ አሊያ ታውቂያለሽ ይሄ የአንቺ ነገር በጣም እያስጨነቀኝ ያለው ምክንያቱም ምናልባት ይሁን ነገር ቢፈጠርስ እያላ ነበረ አታስብ አታስብ ችግር የለም ሀሳብ ይገባኛል ረዳ ሜዳ ግን እንደምታስበው አለ አለችው። ግን ይኸውልሽ ይህን ጉዳይ መቼም እንዳትለምጁ እሺ፣ ለምጃለሁ ብለሽም እንዳታስበ። አሁንም ቢሆን ምርጫ በእጅሽ ነው ያለው አላት። እስኪ ለመረዳት እየሞከርኩኝ ነው ብለን እናስበው፣ እንደዛ ይሻላል አለችው። እሺ ምንም ቢሆን ምንም ይኸውልሽ ጂያን ሲያስበው ይህ ነገር ትክክል ነው የሚመስለው፣ ለራሱ ልክ ነው። ነገር ግን ለአንቺ ግን ትክክል ላይሆን ይችላል፣ እና ይህን ነገር መቀበል የለብሽም እያላት ድንገት ሚኔ ብቅ አለች። ሚኔ ስትመጣ ሁለቱ እያወሩ ስታያቸው ከመቅረብ ይልቅ ራቅ ብላ ታያቸው ጀመረ። ይኸውልሽ ይህ ንግግራችን ወዴት እንደሚያመራ አላቅም ነገር ግን ይኸውልሽ አሁን እኔ እንኳንን ያንቺን ስላወራውሽ ጂያን መጥቶ እኔ ሊያጠቀኝ ይችላል እና በጣም ያስፈራል ያንቺ ጉዳይ አላት። ልክ ነህ፣ ልክ ነህ እኮ እረዳለሁ ይገባኛል እያለች ነበረ። በነገራችን ላይ ያው አቶ ታሊያት ይህን ጉዳይ ስለያዘልሽ በጣም ደስ ብሎኛል እያላት እሱ ያመጣው ጠበቃ ስለሆነ እየነገራን ነበረ። ከዛም ጥሩ ውጤት እንደሚያመጡ ያስረዳትና ዞር ይላል። ወደ ስራው እንደሄደ ድንገት ሚኔ መጣች። ሚኔ ስትመጣ ወደ አሊያ እየቀረበች ነበረ። አሊያ እንዴት ነች ትላታለች። መጀመሪያ አሊያ ልትሸሻት ነበር ነገር ግን ሚኒ በደንብ እየቀረበቻት ነው ይመስለኛል። ሪ ያመጣልሽ ጠበቃ ጉዳዩን ይዞታል በጣም ደስ ብሎኛል እያለቻት ነበረም። ከዛ አሊያ እኔም ደስ ብሎኛል ብላ እየነገረቻት ነው። ከዛ ሚኒ እኔ ምልሽ ታዲያ እንዴት ነው ችሎቱ ላይ የኔን ጉዳይ ታነሻለሽ? ምንድን ነው የምታስቢ? ማለት ነገሩ ቀላል እንዲሆንልሽ ከፈለግሽ የኔን ጉዳይ ብታነሽ ጥሩ ነው አለቻት። ሚኒ ለምን እንደዛማ መሆን የለበትም፣ ዲያንቺ እኮ የራስሽ ህይወት እኮ አለሽ። ለምን እንደዛ ትሆኛለሽ? በጣም ኮን የምትጎጀው ታውቂያለሽ። ይህ ወሬ ባንዴ ነው የሚዳረሰው፣ ከዛ በቀላሉ ህይወትሽ መኖር ይከብድሻል አለቻት። ምንም አይከብደኝም፣ አይዞሽ የኔናት፣ ምንም አይከብደኝም። ጂያንን አፍቅሮ ከመቀ ቃጠል የበለጠ ምን መጎዳት አለ? ምንም ችግር የለም። እኔ ብቻ ጂያንን ማጣት አልፈልግም አለቻት። ከዚህ በላይ ስቃይ እንደሌለ እየነገረቻት ትታት ሄደች። አሊያ ግራ ገብቷት ብሏት በሌላ በኩል ዜሬን እንዲሁም ናሬ ተገናኝተዋል። ሁለቱም ሲገናኙ ተረጋጊ ተረጋጊ ዜሬን፣ ይኸውልሽ መነግርሽ ነገር አለ፣ ቆይ አንዴ እያለች አልነበረ። ሁለቱም ተቀመጡ። ከዚያ ወዲያው ነበረ የናሬ ሾፌር ወደ ወይዘሮ ሰዳከት የደወለው። ወይዘሮ ሰዳከት ናሬ ወይዘሪት ዜሬን አግኝታታለች ብሎ ነገራት። ጥሩ ስልኩን ዝጋው በቃ ብላ ሰዳከት ወዲያው ስልኩን እንዲዘጋ አረገች። ከዛ ታሰብ ጀመረ። ምን ላርግ እያለች ብዙ ካሰበች በኋላ እሷ ራሷ ስልካሁን አውጥታ ወደ የሆነ ሰው እየደወለች ነበረ። አሁን ናሬ ዜሬን እየጠየቀቻት ነው። ይኸውልሽ ዜሬን፣ ወንድምሽ ሻይን በጣም ፈርተዋል በጣም ተጨንቋል። ይኸውልሽ አንቺ ላገባ ነው ደሚር ምንም ችግር የለም ብለሽ ብትናገሪም ነገር ግን እሱ ከኋላ የሆነ ሰው እንደሚያስፈራራሽ ነው የሚያስበው፣ እና ጥሩ ነገር እያሰበ አይደለም፣ በጣም ተጨንቋል። ምንድን ነው ቆይ ነገሩ እባክሽ ንገርኝ። እንዴት ነው በአንድ ጊዜ ደሚር ልታገቢ የወሰንሽው? ካያያለ ምንም አልገባኝም እኮ ምንድን ነው ነገሩ እንደዚህ ተወሳሰበ? አለቻት። ከዛ ዜሬ እንግዲህ ከያን ጉዳይ ከዚህ በላይ ምንም ላረግ አልችልም፣ በቃ እኔና እሱ ብዙ ሞከርን ሞከርን ጣርን፣ ነገር ግን የኔን ያሱ ፍቅር በጣም እየጎዳን እየመጣ ነው። ከዚህ በላይ እኔ መጎዳት አልፈልግም፣ በቃ ደሚር ሊያገባኝ ነው። ከእሱ ጋር ገባላለቻት። ከዛ ናሬ ለምን እስኪ ለምን ለምን ምክንያቱም ንገሪኝ ብላ በጣም ተጫነቻት። ምክንያትሽን ንገሪኝ ብላ እየጠየቀቻ ነበረ። ምክንያቱም ደሚር ቅጂ አለው ሻይን እንዲሁም እየዛለት የተፈጠረውን ነገር የተመለከተ ቅጂ ስልኩ ላይ ያለ እያለቻ ነው። ታዲያ ፖሊስ እጅ ይሄ ቅጂ የለም አለቻ። ናሪ የለም የለም። ምናልባት ይሄ ቅጂ ከሌለ ሻይን በፍጹም ከዚያ እስር ቤት አይወጣም። አሁንም እንደ ጥፋተኛ ነው የሚቆጠረው። ደሚር እጁ ላይ በፍጹም በገንዘብ ሊገዛ የማይችል ማስረጃ አለው። በቀላሉ ያው ይህ ማስረጃ አናገኘውም። ስለዚህ እሱ ማግባት አለብኝ። አስገድዶኝ ነው። ልክ ነሽ አለቻት ናሬ፣ ደነገጠች። ይኸውልሽ ይኸውልሽ ይህን ነገር ለወንድሜ እጅ ያልንገረው እሱ ነገር ያረጋል እባክሽ አለቻት። ዜሬን አልፈልግም እያለች ነው ዜሬን ከዚህ ጀርባ እገወዳለውን እይቅርብኝ ከቤተሰቤ ጋም እጣላለሁ ብላም ናሬን እያስጠነቀቀች ያን ነበር። ናሪያውን ያስጨነቃት ከሀያስ ከሀያ ስለዚህ ጉዳይ ካወቀ ምን ይላል? ምን ይላል? እስኪ ስታስቢው አለቻት። ከያ እንግዲህ ለአሁኑ መወቅ የለበትም አደራ። አንዳት ነገር ይልሻል። ብዙ ችግር ይፈጥራል። በሱ ጉዳይ እኔ ተስፋ ቆርጫለሁ። እንግዲህ ከዚህ በኋላ ከሱ ጋር መሆንበት ምንም አይነት እድል የለኝም እያለቻ ነው። ናሬ ታለቅሳለች። ከዛ በኋላ ሁለቱም እየተላቀሱ ድንገት ናሬ ከተቀመጠችበት ስትነሳ ድንገት ቪዳ መጣች። ናሬ አንቺ ግን ትንሽ አታፍሬም እንዴ ምን ልታደረግ ይመጣሽ? እዚህ አለቻት። እዚህ እንዳለው ማን ነገረሽ ብላ ናሬ ጠይቃለች። ከዛ ቪዳ እናትሽ ናት የነገረችኝ እሷ ናት የላከችኝ። ቆይ ግን አንቺ ትንሽ ማፈር የሚባል ነገር አታውቂ ምንዴ? በነገራችን ላይ ሻይን ከእስር ቤት ይወጣል እድ ዜሬንም ብትሆን ደሚረን ታገባዋለች። አንቺ ምንም አታመጪም እሺ። እንደገና ልጄ ከዛ እስር ቤት ከወጣ በኋላ እንደገና ጠጓለሁ ካልሽ ይህን ጉዳይ አውቀሽ እንደነበረ ለካ ያነግረዋለሁ። ያኔ እሱ መቼም ይቅራ ይልሽ እሺ፣ አለቻት። በደንብ አርጋ እያስፈራራቻት ናሬ ትብሳጭ ጀመረ። ናሬ አፏ ነበር የተዘጋው። ዝም ብላ ተመለከታታለች። በኋላ አላስጠነቀቀችኝ እንዳት ብላ የዛ ተ ሲገዝቻቸው ባል ነው። አሁን ሂጂ አለቻት። ጥፊ ገዜ ብላ ስጮህባት ናሬ በጣም አዝና እናትና ልጅ ትታቸው እየሄደች ነበረ። ዜሬን ከእናቷ ጋር ልትመለስ ነው። ነገር ግን እናቷ ገና ካሁኑ ልጨቀጭቃን ነው። ዜሬን የማንንም ጭቅጭቅ መስማት አትፈልግም። ሁሉም ነገር ሰልችቷታል፣ ሁሉም ነገር አስጠልቷታል። ስለዚህ እናቷን ትታት በቀጥታ እየሄደች ነው። ዜሬን የዝኖ ምትጁ ተመለሺ ብላ የጠራቻት ነገር ግን ዜሬን ዝም ብላ ትራመዳለች። በሌላ በኩል ናሬ ከተወሰኑ ደቂቃዎች በኋላ ወደ ቤት መጣች። ከመኪናዋ እየወረደች እኩል አሊያም እየመጣች ነበረ። ናሬ ገና ከመኪናዋ ስትወጣ እማዬ እያለች እየጮኸች ነበረ። በኋላ ስትጮህ ድንገት ሰዳከት ከፎቁ ላይ እየቻት እማዬ የነሽ ብላ ናሬ ትጮኻለች። ናይ ናይ፣ እስኪ ናይ ናይ፣ አናግርኛ ልብካለች፣ ተላታለች። ሰዳከት ፎቁ ላይ እንዳለች፣ ናሬ በአንድ በኩል በጣም ስሜቴ ሆናለች። ፈጠን ፈጠን እያለች ትራመዳለች። በደረጃው ላይ እየወጣች ነበረ። ስሚ ምንድን ያረክሹ ግን ምንድን ያረክሹ ለምድኖ ዜሬንን ላገኛት እንደሆነ ለእናቷ ነገርሻት? አረ ማይጠበቅ ነገር ነው ማዬ፣ እንዴት እንደዚህ ታደርጊያለሽ? ስትላ ነበር አገባሽ አንቺ ምን አገባሽ? ምንድነው ሀሳብሽ? ለምድነው በሰው ጣልቃ መግቢ? ቆይ አንቺ ምንድነው ምፈልጊው? አለቻት። እማዬ ማነው የነገረሽ? ቆይ ስራ ነበር። ባልሽ ነው ባልሽ ነው የነገረኝ። ምንድነው ሀሳብሽ? ቆይ አንቺ አታፍሪም እንዴ? እንዴት ነው ያን የማይረባ የባልሽ ቤቱ ውስጥ ሆነሽ በስልክ የምታናግሪ? አንቺ ልጅ ትንሽ ማፈር የሚባል ነገር አታውቂም እንዴ ብላ እየጠየቀች ነበር። ድንገት አሊያ መጣች። አሊያ ቆመ ብላ ታያቸዋለች። ምንም እየገባት አይደለም። ከዛም ከያ መጣ። ከያ እንደዚህ እናትና ልጅ ሲጨቃጨቁ ሲያያቸው እማዬ ምን ሆናችሁ ነው? ናሬ ምን ተፈጠረ? ብሎ እየጠየቀ ነበረ። ከዛ ይህን ጊዜ ናሬ ከያ ካወቀ ነገሩ እንደሚበላሽ ታውቃለች። ሻይንም ከእስር ቤት እንደማይወጣ ስለምታውቅ ያው ዜሬን ገይጄ ነበረ። ዜሬን ደውላልኝ ሁኔታ ጥሩ አይደለም ብላኝ ነበረ እንዴት እንደሆነች ላያት ብዬ ነበር የሄድኩት ሌላ ነገር የለም አለችው። ሁኔታው እንዴት ነበር ማለቴ ማለት እስኪ ንገሪ፣ ምን ተፈጠረ ብሎ ጠየቀ። ምንም ነገር የለም ው ልካ እኔ ተናደድኩት፣ እማዬ ያው በመጨረሻ ሻይንን በስልክ ሳናግረው ኦስካ እንደው ላል ነበረ። ከዛ እሷም ብትሆን ከዜሬን ጋር ስገናኝ እናቷ አላከችብኝ። ይሄ ነበር ያናደደኝ፣ ሌላ ነገር አይደለም አለችው። ይህን ጊዜን ከያም ሸወደችው፣ ከያም ተረጋጋ፣ እሷም ተረጋጋች። ከዛ ወዲያው ነበር ጂያን መጣ። ጂያን ሲመጣ ምንሆናችሁ ነው ብሎ እየጠየቅ ነበረ። ናሬ እየተንቀጠቀጠች ነው። የውን ነገር ብትናገር ሻይን እንደሚጎዳ ስለምታውቅ በቃል ሂድ እያለች ነው። ደግሞ ከባሏ ጋር ልትጨቃጨቅ ወደ ቤት ልትሄድ ነው። ከዛ ጃን ምንም አልገባውም። ከዛም ወደፊት ቀና ብሎ ሲመለከት ህፃኑ ጃን እየመጣ ነበረ። ሮጦ እናቱን እያቀፈን ያለው ከእናቱ ጋር እየተቃቀፈ ከዛ ጃን መጠና ላጫውተ ብሎ አቅፎት እያጫወተው ነበረ። በዚህ ሰዓት ላይ አሊያ ፈገግ ብላ ነበረ። ስታያቸው የነበረው ናሬ በእናቷ በጣም ተበሳሽታ ወደፊት እየተራመደች ወደ መኪና ልትገባ ነበር። ናሬ ቆይ አንዴ እያለች ወደሷ ቀረብች። ዞሮ ሰዳከት ምን ተፈጠረ ነግሪም ነበር እንዴ ይጅና ነገር ምን ይሆናል? ምንም እኮ ይሆንም እኮ አታስቢ፣ ችግር የለም እያለቻን ነበረ። ከዛ ናሬ በጣም ስሜቷን ለመቆጣጠር እየሞከረች ነበረ። ይሁልሽ ደሚር ባይ ባርሰን ከሴት ልጃቸው ጋር ሊያጋቡት ነው። ገባሽ አይደለሽ? ቀና ብለሽ ተመልከቺ። ካይ ይገባዋል። ሰሞኑን በጣም ሲያቅለበልበው ነበረ፣ ነበር ከልክ አልፎ ነበረ። በመጨረሻም የዋጋውን ያገኛል ስትል ካያ ምንም አልገባውም። ከፎቁ ላይ እያያቸው ነበረ። ናሬ ፈርታለች። ቀና ብላ ካያን ታያለች። ምንም ቢሆን ምንም ምክንያቱ አይመለከተኝም፣ ያጋባት ችግር የለም። እቺ ልጅ ችግር ስፈጥርቤ ነበረ። በመጨረሻም ከዚህ ትጥፋ አያገባኝም ስትል ነበርና ዛሬ ተናዳ መኪና ውስጥ የገባቸው ሰዳከት ቆማ ታያታለች። በሌላ በኩል ጃናውንም ቢሆን ሕፃኑን እያጫወተው ነው። ከዛ አሊያ በቀሂድ ወደ ክፍል ግባ ብላ ልጇን ውስጥ እንዲገባ እያደረገችው ነው። እሱ ገና እንደገባ ሰዳከት መጣች። ስትመጣ አሊያ እንዴት ነሽ? ታዲያ እንዴት ነው? ጥሩ ጠበቃ አገኘሽ? የሚገርም ነው እንኳንም አገኘች ስላልነበረ፣ ከዛ በአንድ በኩል ጃና ማየ በምናወቅሽ ብሎ ይጠይቃታል። ለእኔ እኮ ሲጀመር እንደዚህ አይነት ነገር ከባድ አደለም። ምን ሆነ ነው አንተ? እሺ አሊያ በፈጣሪ ፍቃድ ሁሉም ነገር መልካም እንደሚሆን እርግጠኛ ነኝ። እናንተ በስነስርዓት እንደምትፋቱ አልጠራጠርም ስት ነበረ አዋ ወይዘሮ ሰዳከት ምንም አታስብ፣ ነገ ችሎት እንቀርባለን በአንድ ጊዜ እንፋታለን አለቻት። ውይ ደስ ሲል እንደ ዜነ ዜና ደስ የሚል ዜና ከሰማው ስን ዘመኔ እስኪ እሞ ዛሬ እስኪ የሆን ነገር አዘጋጂ ቶሎ በይ ለነገ ነገ ሁለቱ ይፋታሉ፣ ከዛ በኋላ በመጨረሻ ምችን ቀን እናከብራለን ስትል አልነበረ። ማይ ብዙ ቶሎ ብለሻ ትደሰች ይሄ ነገር አይፈጠርም ገና ነው ይላታል። ጂያን ቶ ቶ ምንም አይፈጠርም እያለችው እሷ ወደ ውስጥ ገባች። ጂያን ይናድዳል፣ እናቱን ምንም ማለት አይችልም። ነገር ግን በአንድ አቅጣጫ እየተመለከተ ነበረ። ዝም ብሎ ሲመለከት ከያ ወደ እሱ መጥቶ እየቀረበ ነበረ። ወንድሜ ግን አሊያ ወስናለች ወስናለች ይሄ ታውቀዋል፣ አለው አ ወስናለች። የፈለገ ብትወስን ግን አትፈታኝ፣ ምንም አታስብ እያሉ ነበረም ከዛ ዜሬን ከተወሰኑ ደቂቃዎች በኋላ በቀጥታ ወደ ነ ደሚር ቤት ሄደች። በር ላይ የነበሩ ጠባቂዎች ማነሻ አንቺ እያሏን ነበረ። ደሚር ባይባርስን ለማግኘት ነው የመጣሁት ዜሬ ነኝ አለች። ከዛ አንደኛው እሺ ልንገራቸው ብሎ ወደ ውስጥ ገባ። ደሚር ከአባቱ ጋር ተቀምጦ እያወራ ነበር ቢሮ ውስጥ። ከዛ መልእክተኛ መጣና አቶ ደሚር ያው ነበር ምን ፈለግ ይሏል። ደሚር አቶ ደሚር ዘሪን አርቦራ በር ላይ ቆማለች ልታገኘ ትፈልጋለች አለው። እና ለምረው በር ጋ ያቆምካት? ያም አለ እንዴ በሩን ክፈትላት እያሉ ነበረ። ከዛ ቶሎ ብሎ በሩ ሊከፍትላት መልእክተኛው ሴት ነዲም ደግሞ፣ አባቱ አንተ ልጅ ምን እየተገደነ ያለው እቺ ልጅ እዚህ ምን ታደርጋለች አለው። አባዬ እቺ ልጅ አይደለም ሰማ ከዚህ በኋላ እሺ ከዚህ በኋላ እሷ የኔ ሚስት ነው የምትሆነው፣ የአንተ ልጅ ትሆናለች። ይህን ተቀበል አለው። ምን ምን ምን ምን አልሰማሁም፣ ምንድን ነው ያልከው አለው። አባዬ መስማት ይሳናሃል እንዴ? እሷ የኔ ሚስት ትሆናለች እኮን ያልኩ ልጅ ትሆናለች። አሁንስ ልድገመው አለው። አልገባኝም ከመጀመሩ እንዴት ተብለው እንዴ? እሷ ኮ የአልቦራ ልጅ እኮናት፣ የአልቦራ ሴት እኮናት። ምን ሆነ ነቆ? አንተ ለምሮ ችግር የምታመጣብኝ አለው። አንተስ ብትሆን ከዚያን ጋር ተባብረ ስትሰራ አልነበረ? ታዲያም ምን አርግ ነው የምትለኝ? ለአንተ ሲሆን ትክክል ነው፣ ለኔ ሲሆን ትክክል አይደለማ አለው። አንተ ልጅ ሁ ተረጋ፣ ተረጋጋ። እሷ አልቦራ ናት፣ ይውለ አይምሮን ተጠቀም። ምን ጣጣው ስልትከተን ነው? ተውተው ለሌለኛ ጦር አለ እንደገና ዜሬን ዘይሪን በካታ ግታ ነበረ አብረው ነበሩ። እሷ የእሱ ሴት ናት፣ ምንድን ነው የምታረገው አለው። አረ እባክህ አባዬ በቃ ይህን ነው የምታስበው። ሸዳ ሴኔ ሴት አልነበረች ጂያን ከኔ ነጥቆ ያገባት ላይ ገባት ነው የምትለኝ እያለው ነው ነዲም ግራ ገባው። አባዬ በዚህ ጉዳይ ጣልቃ እንዳገባ እየነገርኩ ነው እያለው ድንገት ዜሬን መጣች። ዜሬን ከመልክተኛው ገብረ ውስጥ እየገባች ዜሬን እንኳን ደህና መጣሽ። ትመጫለሽ ብዬ ስላልጠበቅኩ ነበር እኮ እንጂ ቀጥታ ነበር መገብ ቤትሽ ነው ነሽ። እናውራ ወደላይ ደላ ይደል እያላን ነው ነዲም ዝም ብሎ ያቸዋል። ከዛ በቀጥታ ሁለቱም ተያይዘው ወደ ላይኛው ክፍል እያመሩ ነበር። ናሬ እሳት ጎርሳ ወደ ቤት መጣች

አሁን እነ ደሚር እና ዜሪን ወደ ላይኛው ፎቅ ወጦ በኋላ በውጭ በኩል ምንም ነገር ይመለከታሉ። ታውቃለሽ፣ ይሄ ቦታ ለኔ ልዩ ትርጉም አለው። ምክንያቱም ከልጅነት ጀምሮ ዚህን ያደኩት ይሄን አካባቢ ይሄን ቦታ እያየው አያምርም እያላን ነው እሺ። ደሚር እኔ እንኳን የሆነ ነገር ነገር ነበር የመጣሁት ማወቅ ያለ ብጉዳይ አለ እኔና ከያብረን ነበር እኔና ከያብረን ተኝተናል ብላ ነገረችው። እንዲህ ብላ ስትነግረው ደነገጠ። ከዛ ዝም ብሎ አያት። ዝም ብሎ ካያት በኋላ ለማንኛውም የሰርጉን ቀን ወስናለሁ። መጀመሪያ በባላችን መሰረት አነስ ያለች ድግስ እናዘጋጃለን። ከዛ ደግሞ ሄደን እንመዘገባለን አላት። እንዲህ ሲላት፣ ቆይ አንተ የግድ አይሰጥም እንዴ አለችው። ምንም አይሰጠኝ ምንም ችግር የለም፣ ዋናው ነገር ሻይን ከስር ይውጣ እኔ እናንችን እንጋባ አላት። ሌላ የተለየ አላማ እንዳለው አርጋ እየተረዳች ነው። ከዛ እናቷ ወደ ዜሪን እየደወለች ነው። ቪዳን በተደጋጋሚ ስትደውል ነበረ። በመጨረሻም ዜሪን ስልኩን አነሳች። ሄሎ ዜሪን የት ነሽ የእኔ ልጅ? እንዲህ የት ነው ያለሽው? አስጨነቅሽኝ እኮ ስልክሽን ለምሮ ማታ ነሽው አለቻት። እማዬ ደሚር ጋር ነው ያለው፣ ታብር እየወረኝ ምንም አታስቢ አለቻት። ቪዳ እንደነገጠች፣ ሁለቱም ስልኩን እያቋረጡ ነበረ። በሌላ በኩል ማታ ላይ አሊያ ወረቀት በእጇ ይዛለች። ነገ ችሎት አለባት። ከጃን ጋር የሚደረገው የፍቺ ችሎት እየጠበቃን ነው። ከዛ ወረቀቱን እያነበበች ነው እየተመላለሰች ክፍል ውስጥ ወደዛ ወደዚ እያለች፣ ከዛ ጃን ገባ። ጃን እንደ ገባ አ ለነገው ችሎት ወረቀት ላይ ያለውን ነገር እያሸመደድሽ ነው እየተዘጋጀሽ ነው፣ አሪፍ ነው፣ በደም ተዘጋጅ ነው የመዘጋጅ አላት። ነገር አትፈልገኝ ጃን፣ ነገር አትፈልገኝ፣ ወደ ሌላ ነገር አገፋፋይ ብላ ወረቀቱን እያስቀመጠች ነበረ። ታዲያ ነገር አትፈልገኝ ስትይ ራስ ሻርለሽ እንደ ነገሩን የጀመርሽ። በነገራችን ላይ ምን አደርግሽ ግን እንዴት ነው? ጠበቃሽ ጠንከር ነገር አዘጋጀ አላዘጋጀም? ካላዘጋጀ ከባድ ነው የሚሆነው የሆነ ነገር ልንገርሽ ይኸውልሽ እ ውርስን በተመለከተ ማለት ነው እኔ መሬቶችን አልከፋፍለም መሬት ቆርሼ እካፍላለሁ ኦር ሳለሁ ምናምን የሚባል ነገር አይሰራም ምክንያቱም በቃ ይሄ ቤተሰብ ውርስ ነው ለነገሩ አንቺ በየቦታው መዘወር ስለምትወጂ እ እንደዚህ ነገር አይመችም ይገባኛል አላት ጃን አድረገ ልንገረ እፈታ አለሁ አያርለ እንዴት ፍራቱ ቀስ በቀስ ውስጥ እየገባ እየመጣ በመጨረሻ ንግሩ መቀበል እንደጀመርክ እንደምፈታ ተቀበልክ ማለት ነው አመንክ ማለት ነው እንዴት ደስ ይላል አለችው ረረረረ በጣም ነው ያመንኩት በጣም ፈርቼ ቅድም ራሱ ጠበቂ ኤሮ ላንቺ ከሄድሽ በኋላ እንደዚህ በቃ ጁ ሲንቀጠቀጥ ነብር ብታይ አላት ቀልድ አሁን ቀልድ በኋላ ታረቅሳለህ። መጨረሻ ላይ ማን እንደሚስቅ ሁለታችንም እናውቃለን አለችው። ከዛ ልትሄድ ነበር ፊቷ ቆመ። ፊቷ ከቆመ በኋላ ፍጥጥ ብላ አየችው፣ እሱም አያት። ሁለቱም አይል አይን እየተያዩ አሊያን ናንቻ እንፋታ ምሺ አላት። እፈታ ልሱን አብረና ያለ ብላ ወጣች። ገና ከመውጣቷ በር ላይ እንባ እየተናነቃ ነበረ። ድንገት እነ ኦሞ እነ ፓኪዜ ከድር እንዲሁ ሙዛፈር መጡ። ፍለፊቷ እየቆሙ ነበረ። አልያ እየውልሽ እባክሽ፣ እባክሽ ጂያንን እንዳትተዩ እባክሽ፣ ከጂያን ጋር እንዳትፋች እባክሽ፣ ጎጆችን አታፍሩሱ። እኛ በጣም ነው የምንወድሽ፣ ትላታለች ሞ ፓኪዜ። አዎ፣ ወይዘሮ አሊያኛ በጣም ነው የምንወድሽ፣ አንድ ቤተሰብ ሆነናል ስትራን ነበረ። በአንድ በኩል ሙዛፈርም ቢሆን የኔ ልጅ እባክሽ ጂያን እንዳታዩ፣ ሁሉም ሰው የራሱ ባህር ያለው ጂያንም የራሱ ድክመትና ባህር ያለበት ጂያንን ግን እንዳትታዩ እባክሽ አደራ ይላታል። ከዛ ከድር አዎ ቢጮብሽም እኮ እሱ እኮ እንዲነው ባህር ይወቃ ንጹህ ልብ ያለው በጣም የውዋ ነው ምስኪን ነው ይላታል። እንዲህ ለአራት እየጠየቋት ማልቀስ ጀመረች። ከዛ ወደ ልጇ ክፍል እያመራች ነው። ጂያን በመስኮት በኩል እያያቸው ነው። ከዛ ወደ ኋላ ዞር ብለው ፎቶአቸውን ይመለከታል። አሊያ ወደ ልጇ ክፍል ከገባች በኋላ ይጨንቃት ጀመረ። ነገር ግን ምሽቱ ሄዶ ሄዶ ነግቷል። ጠዋት ላይ ሁለቱም እየዘገጃጁ ናቸው። ጂያን ወደ ክፍሉ ገብቶ ልብሱን እየለበሰ ነበረ። ሱፍ ልብሱን አድርጎ ወጥ አለና እጨርሰሻል ብሎ ጠየቃት። ጨርሻለሁ አለችው። ዞር ብላ አየችው። ከዚ ሁለቱ አብረው ተያይዘው እየወጡ ነበረ። አብረው ሲወጡ ከያና ናሬ በመጨረሻ መልካም እድል እያሏቸው ነበረ። እነሱ ራሳቸው ግራ ገብቷቸዋል። ሰዳከት ደግሞ ጂያን መቼ ዛሬ መልካም ዜና እንደምታሰማኝ እርግጠኛ ነኝ። አሊያ አንቺን ብትሆኚ መልካም ዜና ታሰምኛለሽ አለ። ፈጣሪው የመልካም ዜና አሰማኝ አሜን እያለች ትጸልያለች። ጂያንና አሊያ ከደረጃው እየወረዱ ወደ መኪና ሊገቡ ናቸው። ከዛ ጂያን አሊያ ሰዎችን ከኔ ጋር ይላታል። አልፈልግም ብላ ወደ ሌላ መኪና ገባች። ጂያንም ቢሆን ወደ ሌላ መኪና ከገባ በኋላ በቀጥታ ወደ ፍርድ ቤት እያመሩ ናቸው። ሁለቱም ፍርድ ቤት ደረሱ። ከዚያ ሁለቱም ከመኪና ወጡ። ከመኪና ሲወጡ እየተያዩ ነበረ። አሊያም ከመኪና ወርዳ እያሳለፋት አንቺ ቅደም እያላት ከጠበቃዋ ጋር ተገናኘች። ፊት ለፊት ትራመዳለች። እሱም ቢሆን ከጠበቃዋ ጋር ሆኖ ወደ ፍርድ ቤት እየገባ ሚኔ በርቀት እያየቻቸው ነበረ። ችሎቱ ተጀምሯል። ዳኛው መጠየቅ ያለበትን ጥያቄ እየጠየቀ ነበረ። የአሊያ ጠበቃ ተነሳ። ክቡር ዳኛ እንግዲህ በመካከላቸው መካከል ያለው የባልና የሰበና ልዩነት በጣም አስቸጋሪ ነው። ይህም አሊያ አልቦራ ለረዥም ዓመታቶች ያህል ካናዳር ስትኖር ነበረ እና በመካከላቸው በጣም ብዙ ልዩነት አለ። ማርዲኑስ ከመጣሽ በኋላ ተጋቡ። ነገር ግን በተደጋጋሚ በጣም ይጨቃጨቁና ሁሉም ነገር ተስፋ አስቆረጽ እየወለ ይመጣል። ስለዚህ ደንበኝ ብትሆን ይህን ትዳር ዛሬ ሆኖ ማብቃት ትፈልጋለች በማለት ተናገረ። ይህም ጂያን አንዳንድ ጊዜ ጉልበትና ጠብም ይጠቀማል የሚል ሀሳብ ተነሳ። ከዛ አሊያም ብትሆን ተመሳሳይ ነገር ተናገረች። መፋታት ነው የምፈልገው ጠበቄ ያለው ነገር እንዳለ ትክክል ነው። የምጨምረው ነገር የለም አለች። የጂያን ጠበቃ እየተቃወመ ነው። የመቃወሚያ ሀሳብ አቀረበ። ይህም ደንበኜ ትዳሩን መቀጠል ይፈልጋል ብሎ ሀሳቡን አሳወቀ። ጂያንም ከተቀመጠበት ተነሳ። እሱም ቢሆን እኔም እንደዛ ነው የማስብ ብሎ ተናግሮ ተቀጠ። ጂያን ልክ ነህ፣ ልክ ነህ ረ የሚኒን ጉዳይ እንደ ማስረጃ ያልተጠቀሙበትም ይህ ስራችንን ቀላል ያደርገዋል ይለዋል ኤሮል ወደ ጂያን ጠጋ ብሎ። ከዛ በኋላ የአሊያ ጠበቃ እንግዲያውስ ምስክር አለ ብሎ በቀጥታ ኡር ወደ ችሎቱ እንዲገባ አረጉት። ኡር ወደ ችሎቱ ከገባ በኋላ እንግዲህ ክቡር ዳኛ፣ እኔ አሊያን የማውቃት ስራ ቦታ ነው። ወይዘሮ አሊያ በስሯ በጣም ጎበዝና በብዙዎች ዘንድ የተመሰገነች ናት ነገር ግን ቅርብ ጊዜ እያስተዋልኩት ያለው ነገር ከባለዋ ጋር ያለችበት ሁኔታ ጥሩ አይመስለኝም። በተለይ ደግሞ አንዳንድ ጊዜ ባለቤቷ ቶሎ ብሎ ነው ወደ ጠብ የሚገባው፣ ጠብን ይጠቀማል፣ በተደጋጋሚ አይቼዋለሁ፣ ጉልበት ሲጠቀም እያለው ነበረ። እንዳለ ያጋጠመውን ነገር ተናገረ። ስለዚህ የአሊያ ነገር ያስጨንቀኛል፣ ይሄ ነገር ቶሎ ብሎ መፍትሄ እያገኝ ብሎ ጠየቀ። ከዛ እዛው ተቀመጠ። ክቡር ዳኛ፣ ይሄ የተባለው ነገር ትክክል አይደለም እያለ ኤሮል ይከራከራል። ከዛ ኤሮል ከተከራከረ በኋላ አሊያም ብትሆን ተምሳይ ነገር እንድትናገር ተጠየቀች። አሊያ የምናገረው ነገር የለኝም እያለች ነው። ከዛ ጂያን በመጨረሻም ሊናገር ከተቀመጠበት ተነሳ። ክቡር ዳኛ ማለቴ እኔ በሁለታችን መካከል ያለውን የስብናና የባህል ልዩነት እረዳለሁ። ክቡር ዳኛ እኔ ማለት ወይዘሮ አሊያ ቅርብ ጊዜ ነው የእኔ ባለቤት ከሆነች ከተጋባን ቅርብ ጊዜ ነው። ይሄ ማለት ብዙ ነገሮችን እርስ በርስ ገና እየተላመድን እየመጣን ነው ማለት ነው እና በመካከላችን ያለው ነገር የበለጠ ነገሩ በሰል ሲል የተሻለ ደረጃ ይደርሳል ብዬ አምናለሁ። እንደገና እኔም በሆን እሷን በደንብ እያወኩ እየመጣውኝ ነው። በነገራችን ላይ እሷ ለእኔ የደስታ ውጭ እንደገና ደግሞ እንደገና ስለኔ ብዙ የማላቃቸውን ነገር እንዳውቅ እየረዳችኝ ነው። እንደገና ራሴን እንዳገኝ እያረገችኝ ነው። ክቡር ዳኛ ለእኔ ወይዘሮ አሊያ ማለት በጣም ጥሩ ሚስትና በጣም ጎበዝ እናት ናት እና በጣም ጎበዝ ብርቱ ዶክተርም ናት ብለናት ለእኔ የሷ አባል መሆን ማለት ክብር ነው እያለ ሲናገር፣ ቀና ብላ ስትመለከተው ነበረ። ገርሟት ፍዝ ብላ ታየዋለች። ያው እኔ ለሰው ማሳየው ፍቅር አንዳንድ ጊዜ ትንሽ ሊከብድ ይችላል። ለምሳሌ አሁን እጄ ላይ ወፋለች እና እሷ እንዳትጎዳ ልጠብቃት እፈልጋለሁ። ፍቅር ልሰጣት እፈልጋለሁ ግን በተመሳሳይ መንገድ ደግሞ እኔ ለእሷ ፍቅር ሳሳይ እጄን እጄ ላይ ያረጊያት እንዳትጎዳ ጠብቃት ልጎዳት ትችላለሁ። ግን ስጎዳት እግረ መንገዴን ባለማወቅ እንጂ የሆነ ሆን ብዬ ፈልጌው አውቄም አይደለም፣ እና ምናልባት እስከ ዛሬ ድረስ እሷን ካስከፋት ቅር ካሰኛት ይኸው በሁላችሁም ፊት ይቅርታ እጠይቃለሁ። ክቡር ዳኛ እኔ ከእሷ ጋር መፋታት አልፈልግም፣ ምክንያቱም በጣም ትጠቅናለች፣ እና በጣም አከብራታለሁ፣ እና በጣም አፈቅራታለሁ ብሎ ተናገረ። ይህን እያለ ሲናገር እንደተለመደው አሊያ ፍዝ ብላ ነበር የምታየው። ግራ ገባት። የምሩን ነው ብላ ትታዘበዋለች። እሱም ቢሆን ይህን ከተናገረ በኋላ አይን እየተመለከታት ነበረ። ሁለቱ ይተያያሉ። ኦር ይበሳጫል። ያሰበው የጠበቀው ነገር የሆነለት አይመስልም።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 ነገር ድረስ በያላችሁበት መልካም ቆይታ ይሁን።